አንደኛ የወጣው ደሳለኝ ደኞ ወደ መድረኩ እንኳን ደስ አላችሁ። እናመሰግናለን። በጣም የተሳተፉበት አምስት ኪሎ ሜትር ላይ ነው። ከዝግጅት ጀምሮ እንደ አጋጣሚ የሆኑ አስተባባሪዎቹ ምን የምሰራበት አካባቢ ስለነበሩ መነቃነቁንና እንቅስቃሴዎችን እያየው ነበረ እና ቀኑ እስኪመጣ በጉጉት እየጠበቅን ነበረ ጥሩ ነው ተዘጋጅተናል ብለን እናስባለን። በእውነቱ ታላቁ ሩጫ ጅማን በጣም ያደመቀው ጅማ እየሞቀች ነው የደመቀች ነው ዱባይ የሆነች ነው። እናንተ መታችሁ ደግሞ አበባ በትናችሁባት ሞር አምሮ ደስ ብሎን ከሌሊቱ 11 ሰዓት ተነስተን ነው እንግዲያው። ጉጉቱ የህዝቡ ጉጉት ደስ ይል ነበር። እኔ የተወዳደርኩት ያው ሙሉን አቋራጩ ነው ዙሩ ነው የተወዳደርኩት፣ እና አንዳንድ ሽልማቶችም ያው በእናንተ ተበርክቶልኛል፣ አመሰግናለሁ። ያው ጅማ ለመጀመሪያ ጊዜ አይደለም የመጣ ነው በእርግጥ በፊት መተናቀልን፣ ለእኔ ግን የመጀመሪያ ነው። እንደ ታላቁ ሩጫ ደግሞ አኗ ሬስ አድርገን ዲስከቨሪ ኢትዮጵያ ክላሲክስ ውስጥ እንከተው አሁን የመጀመሪያ ነው። ለእኔ ጅማ የመጣሁት ሀሙስ ነው። ኢቨንቱ የጀመረው አርብ ነው፣ ከአርብ ነው የጀመረው። የኔ ደስታ ቢካዝ ዲስከቨሪ ኢትዮጵያ ክላሲክስ ከሩጫው ተጨማሪ ብዙ ፕሪ ሬስ ኢቨንት አለው። ቢካዝ ቱሪዝም ነው፣ አገር ማወቅ ነው የአንድን ሕዝብ ካልቸር ማወቅ ነው፣ ያለውን ሀብት ማወቅ ነው። ሰው ከቡና እርሻን የጀመር ነው እና ከአርብ ጀምሮ ብዙ በየቀኑ ከፍ ያለ ደስታ ስንደሰት ነበረ። ዛሬ ደግሞ የመጨሻው ትልቁ ዝግጅት ያው ውድድሩ ነው። አሁን በተሳካ ሁኔታ አልቋል። ጠዋት 15 ኪሎ ሜትሩን በጠዋት ጀመርን። ከአባጅፋር ጋር ደስ የሚል ነበረ። እዚህ ደግሞ የእውነት ከጠበቅ ነው በላይ ነው ተሳታፊ የነበረን። አምስት ኪሎ ሜትሩን ብዙ አይነት ካቴጎሪ ውድድር ነበረን፣ የህፃናትም ነበረን። የህፃናቱ ራሱ ስምንት መቶ ልጆች ነው የተመዘገቡት። ይሄኛውንም ሶስት ሺህ በላይ ሰው ነው የተመዘገበው እና ከአርብ እስከ ዛሬ ድረስ የነበረው ጅማ ቆይታችን በጣም ደስ ይላል። ከሁሉም በላይ ግን ሞር ደስ የሚለው ያው እንደ ዲስከቨር ኢትዮጵያ ጅማውን አንድ ሆስት ሲቲ ነው ሌሎች እንደዚህ ብዙ ሆስት ሲቲዎችን መፍጠር ነው የምንፈልገው። ይሄ የሚያዘጋጁ ዲስከቨር ኢትዮጵያን የሚቀበሉ ከተሞችን ነው የምንፈልገው። ስለዚህ እንደ ከተማ የከተማ መስተዳድሩ የነበረውን ትብብር የእውነት ከአቅሜ በላይ ነው። እንደዚህ አይነት ኮኦፐሬቲቭ ከንቲባ፣ ምክትል ከንቲባ፣ መስተዳድር ገጥሞን አያውቅም። እሱ የበለጠ ለእኛ ስኬታማ ሆኖ ለመስራት በጣም አግዞናል። አይ ውሽ ያው ብዙ ከተሞች ብዙ አቀባ ጥሩ አቀባበል አላቸው። እንደው የዚህኛው ብልጫ ያለው ሁሉም ግን ከተማው እንደ ሆስቲቲ ወስዶ እንደዚህ እየተቀበለን ስኬታማ ውድድር እናደርጋለን ብዬ አስባለሁ ከዚህ በኋላም ስለዚህ በጣም ደስ ይላል። ጅማ ሕዝቡም ደስ ይላል። ሁላችንም እንደምንረዳው በጣም ከረጅም ጊዜ በኋላ የሀገራችን ቱሪዝም ከፍተኛ ትኩረት ያገኘበት ወቅት ነው፣ ግን ማጋነን አይሆንም የኢፌዴሪ መንግስት መጀመሪያ ሴክተሩ ከነበረበት የማህበራዊ ክላስ በማውጣት በ ሚኒስቴር ደረጃ እንዲዋቀር በማድረግ ከአምስቱ የኢኮኖሚ አመንጮች ማለት አንዱ እንዲሆን እስከ ማድረግ ድረስ የዘለቀ በጣም ሰፊ የመዳረሻ ልማት ስራዎች አዳዲሶችን የመስራት ፕላስ ተጨማሪ ነባሮቹ ላይ እሴት አዴ ማድረግ ስራ ሲሰራ ይኖረውና፣ እንዲህ ይሄ የተደረገበት መሰረታዊ ምክንያት እንደ ሀገር በጣም ብዙ ፖቴንሻል አለን፣ ግን ባለን ፖቴንሻል ልክ ተሰርቷል የሚል እምነት የለም። የጎረቤት ሀገራትን ኬንያ፣ ታንዛኒያ ብንሄድ በጣም የተወሰነ የቱሪዝም ምርት ላይ የተመሰረተ ፕሮዳክት ነው ያላቸው። ከኢኮኖሚ አንጻር ግን ለናሽናል ጂዲፒ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው እና የኛ አይነተ ብዙ የሆነ የቱሪዝም ሀብት ነው ያለን። ያንን ከመጠቀም አንጻር እንደ መንግስት የተሰጠው ትኩረት አንዱ መሰረታዊ ነገር ነው፣ እንደዚህ አይነት ኢኒሽቲቭዎች እንዲመጡ ተወዳዳሪ ስለመሆን ስታስብ፣ በመጀመሪያ ደረጃ ምንድን ያለኝ የሚለውን ነገር ከዚህ በፊትም ለማንሳት እንደሞከርኩት የሀገራችን ቱሪዝም በተወሰነ የቱሪዝም ፕሮዳክት ላይ የተመሰረተ ነው። ያንን መለወጥ ያስፈልጋል። አሁን ዳይናሚኩ ተቀይረዋል። የዓለም ቱሪዝም በጣም በጣም ብዙ አይነት የቱሪዝም ምርቶች አሉና ማስፋት የሚጠይቀው ጉዳይ ስለሆነ አንዱ ከታላቁ ሩጫ በኢትዮጵያ ጋር የጀመርነው ይሄ መርሃግብር እንግዲህ ዲስከቨር ኢትዮጵያ ክላሲክ በሚል በአራት ከተሞች ላይ ነው እየተካሄደ ያለው የመጀመሪያ አዋሳ ላይ ተካሂዷል። የካቲት አንድ ላይ እንግዲህ ሁለተኛው ጅማ ሆናለች። ሶስተኛው በቆጂ አርባ ምንጭ እያለ ይቀጥላል። አራት ከተሞች ይሄ በዚህ የሚያበቃ አይደለም። እንደየ ሁኔታዎቹ እንደየ አካባቢዎቹ እንደ ቱሪዝም ፖቴንሻል ባለበት አካባቢው ላይ ይሄድን ይህንን ስራ የምንሰራ ነው የሚሆነው። በመጀመሪያ ደረጃ የኢትዮጵያ ታላቁ ሩጫ በጅማ መካሄዱ እጅግ የጅማ ከተማ ሕዝብን በጣም ያስደሰተ እና እኛም በጣም የተደሰትንበት ፕሮግራም ነው። ምክንያቱም ከስፖርታዊ በዘለለ አንድነታችንን የሚያጠናክር የሚያገናኘን አሁን እዚህ ፕሮግራም ላይ ብዙ ከ15 ሀገራት በላይ ነው እዚህ የተገኙ የከተማው ነዋሪ በሙሉ በደስታ ነው ይህንም ፕሮግራም ሲጠብቅ የነበረው ዛሬ በጉጉት ሲጠብቅ የነበረውን ፕሮግራም ይው እንደሚታየው ነው። እኛም ደግሞ ከመጀመራ ጀምሮ ይሄ ፕሮግራም ወደዚህ እድሉ ሲሰጠን ወደ ራሳችንን ወስደን፣ ጅማ የፍቅር ከተማናት ትባላለች። የሰላም ተምሳሌት የአንድነት የአብሮነት በጋራ ሁሉም የሚኖርባት ከተማ ስለሆነ ይሄንን ደግሞ ይሄ ፕሮግራም ሲመጣ እንደ ዋናው እድል ነው የወሰድነው። ከተማችንን የምናስተዋውቅበት ብዙ የቱሪስት መስህቦች እንዳሉን ብዙ ሀብት እንዳለን የከተማችን ትላልቅ ስራ እየተሰራ ያለ ሲሆን ይህን የምናስተዋውቅበት ፕሮግራም ስለሆነ ማንም ሰው ወደ ጅማ ሲመጣ እኛ እንግዳ በመቀበል እንታወቃለን። ይሄ ደግሞ ከንጉሥ አባጅፋር የወረስ ነው፣ እንግዳ መቀበል፣ ሰው ማክበር ፕሮግራሞች ሲኖሩ ደግሞ ሁሉም በደስታ ነው ወጥቶ ይህንም ፕሮግራም በጋራ የሚያከብረው ማለት ነው። ስለዚህ ይህ ትልቅ እድል ነው። በጣም ተደስተናል። ይህ ፕሮግራም ደግሞ በዘንድሮ የኢትዮጵያ ታላቁ ሩጫ እዚህ የመጀመሪያ ጊዜ ነው። ይህ ካሁን በኋላ ደግሞ የበለጠ እየሰፋ የኢትዮጵያ የምናስተዋውቅበት ዲስከቨሪ ኢትዮጵያ ቀላል አይደለም። ይህ ሀገራችንን ገጽታ የሚንገነባበት ጥሩ ተምሳሌት ለዓለም ምንሆንበት አሁን እንደምታዩው ከየትኛውም አፍሪካ አገር ከዓለም አቀፍ የመጡ ኤ ፕሮግራም ላይ የተሳተፉበት ሲሆን እጅግ በጣም የተደሰቱበት ለምሳሌ ጅማ የቡና መገኛ ናት። ጅማን የምናስተዋውቅበት ቡናችንን እየጠጡ ምን አይ እንዴት አይነት ቴስት ያለው ቡና እንደሆነ እያዩ በጣም የተደሰቱበት ነው። ጅማ የፎረስት ፏፏቴ የተለያየ የቱሪስት መስህቦች አሁን አባጅፋር ፓላሲም ብትወስድ በጣም ረጅም ዓመት ያለው ለኢትዮጵያ ትልቅ ታሪክ ነው። የጋራችን አሴት ነው። የጋራችን አሴት የምናስተዋወቅበት ፕሮግራም ነው እና ለወደፊትም የምናስቀጥል ይሆናል ማለት ነው። እጅግ በጣም ደስ ብሎናል እኛን በቃ አሁን አንድ ትልቅ የቱሪዝም ሴክተር ስፖርት ነው አለም ላይ ስለዚህ ምንም ተጨማሪ ነገር እንኳን ባይጨመርለት ሩጫው ላይ ትልቅ ቱሪዝም ነው ዛሬ ብዙ አይነት ሰው ነው የመጣው ከ15 ሀገር ሬፕሬዘንቴሽን የነበረ ውድድር ነው ትልቅ ነገር ነው ከ15 ሀገር ኢትዮጵያን ጨምሮ ማለት ነው መኖር ሶ እኛ ግን ሞር ኤክስፒሪያንሱንም የበለጠ ለማሳደግ ብለን ነው ከውድድሩ በፊት የተለያዩ በየከተማው የምንሄድበትን አይነት ነገሮች ምናደረገው። ለምሳሌ አዋሳ ነበርን። አዋሳ ግማሽ ማራቶን ነው። ሌክሳይድ ውድድር ነው። እዛም ግን ታቦርን ሁሉም ላይ ፍሪ ኢቨንቶቹ ታቦርን መውጣት ነበረው። ፍራይዴይ ሀይቁ ጋር ባርቤኪው ነበረው። እዚህ ደግሞ ኦፍኮርስ ጅማ በጣም ደስ የሚለው ደስ የሚለው ጠዋት ቡናና ሩጫ ነው። ስለዚህ ሁለቱንም አንድ ላይ ነው የሰጠን። ስለዛ ትልቅ የቡና እርሻ ውስጥ የ3 ኪሎ ሜትር ወክ ሃይክ ነበረን ትናንትና፣ ደግሞ 16 ኪሎ ሜትር ወደ አባጅ ፋር ወክ ነበር። ስለዚህ እሱ እሱ ኢዝ ሞር ቱሪዝሙን የቱሪዝም ኢዝ በስፖርቱ አስታክ ሄደ የምታየው የአንድ ሀገር ወይ የአንድ ከተማ ቦታዎች ነው። ሶ አስታኮ ሰው በራሱ ላይ ያረገው የሚችለው ነገር ነው። እኛ አብረን ሞር ያ ሬሪ የሆነ ኤክስፒሪንስ ሰው ብቻውን ሊያገኘው የማይችለውን ሊያየው የማይችለውን ነገር ጨምረን ነው የሶስት ቀን ፓኬጅ እያደረግን እነዚህ ቦታዎች ላይ የምንሄደው። በቀጣይ በቆጂ እንሄዳለን። በጣም ጓግተን ነው የምንጠብቀው። በጣም ደስ የሚለው ቱሪዝም ከ ይሄ እኛ ከምናስበው ከመጎብኘት ባለፈ እጅግ በጣም ጠቃሚ የሆነ ፓርቱ ወይም ብሌሲንጉ ብዬ ማምነው ይሄ ማህበራዊ መስተጋብር ነው። ሰዎች ለሰዎች ያላቸውን ኢንተራክሽን አንዱ የሌላውን ባህል አንዱ የሌላውን ታሪክ ያኗኗር ዘ እንዲያ ከማድረግ አንጻር ከፍተኛ ታጽ እዚህ መርሃ ግብር ላይ ለመሳተፍ ወደ አራት ሺህ ሰዎች ናቸው ዛሬ በጣም በርካታ ሰዎች ከአዲስ አበባ መጥተዋል። ከዛ ተጉዞ እዚህ ሲመጡ የዚህን አካባቢ የተለያዩ ኤክስፔሪያንስ ማድረግ የሚችሏቸው ነገሮች እሱን የማየት የመጎብኘት የማወቅ ያዩትን የማሳወቅ ጥል ውድር ይፈጥራል ብዬ አምናለሁ እና እንግዲህ በተሳካ ሁኔታ ተካሂዷል ብዬ አምናለሁ። በጣም በአማረ መልኩ ጅማም በኮሪደር ልማት አምራና ተውባ ነው ያገኘናት። በጣም ደስ የሚል ነው። ካሁን በኋላ እንዲህ አይነት ፕሮግራሞች ይቀጥላሉ። እንጋብዛለን። ማንኛውም ሰው ወደ ጅማ እንዲመጣ ጥሪ እናቀርባለን። ጅማ ላይ ኢንቨስት መጥቶ እንዲያደርጉ ምቹ ከተማ ናት። የሰላም ምንም ነገር ህዝቡ ሰላም ወዳድ ነው። እንግዳ አክባሪ ነው። ወጥቶ ከአንተ ጋር ፕሮግራሙን ሁሉንም ደስታውንም ክፉንም የሚካፈል ህዝብ ነው። በጣም ገር የሆነ ህዝብ ነው። አሁን እንደምታየው ሁሉም ከህፃን እስከ አዋቂ ማንም ቤት የቀረ የለም ዛሬ ማለት ነው። ይህ እንዲህ አይነት ፕሮግራሞች ይቀጥላሉ። አሁን ለሚቀጥለው ፕሮግራምም ደግሞ የበለጠ የበለጠ ማንኛውም ሰው እንዲመጣ ጥሪ እናቀርባለን። እኛ ደግሞ ለዚህ አካባቢ እዚህ አካባቢ ማልማት ለሚፈልጉ ኢንቨስተሮች ማንኛውም ዜጋ ጅማ ላይ መጥቶ ማልማት እቺን ውብ ከተማ በጋራ የምንታይባት እንዲሆን ጥሬን አስተላልፋለሁ። የጅማውን ለመጀመሪያ ጊዜ ነው ግን የአዲስ አበባን ተሳትፎ ያውቃለሁ፣ እና እዚህ እንደሚካሄድ ስናቅ ቱሪዝሙንም ለማነቃቃት ጅማ የያዘችውን ጉዞ ምናምን ከሱ ጋር አንጻር ጥሩ ነው ብዬ አስባለሁ። ጅማ እንደምታያት በለውጥ ጎዳና ላይ ነች። የዛሬ አመት ስትመጡ ደግሞ ዱባይ ሆና ነው የምትጠብቃችሁ። እናንተ ብቻ ኑልን አይደለም በዓመት አንዴ በዓመት ሁለት ሶስት ቢሆን እምንኮራበት ባህላችን የምናሳይበት ጅማችን አውትሻይን የምናደርግበት ሩጫ አጋጣሚ ነውና ይህ ታላቁ ሩጫ ደግሞ በኢትዮጵያ አይደለም በዓለማችን ቦታ የተሰጠውና ትልቅ አንድ የኢንደስትሪ ጎል ነው ማለት ነው። በቀጣይ አሁን ካለው ከአምስት ኪሎ ሜትር ሌሎች ሰዎችን እንዳይቀር እሳጠፋለሁ ብዬ አስባለሁ። ቱሪዝም እንዳልኩ በአይነቱ በጣም ብዙ ነው። ስፖርት ደግሞ በራሱ ሌላ ዘርፈ ብዙ ነው። አትሌቲክስን ነው አሁን እንደ አንድ የስፖርት ዘርፍ ይዘን ከታላቁ ሩጫ ጋር እየሰራን ያለ ነው። በቀጣይ በጣም ሰፊ የሆኑ እድሎች አሉ ብዬ አምናለሁ። ከአትሌቲክስ በተጓዳኝ ሌሎች ባህላዊ የስፖርት እንትኖች አሉ። እነሱን መሰረት አድርገው የኛ ብቻ የሆኑ። ግን ሌሎች ሀገራትም ላይ አሁን አሁን እየተደገበረ ያሉ እንትኖች አሉና እነሱን የማስፋት ፕላስ በቱሪዝም ሚኒስቴር ብቻ የሚሆንም አይደለም። ይሄ ነገር የበርካታ አካላትን ኢንቮልቭመንት ይፈልጋል። በስፖርት ሴክተር ላይ ያሉ ማንኛውም ስቴክሆልደር ወይም ባለድርሻ አካላት ይመጣ፣ ቱሪዝም ሚኒስቴር በትብብር ለመስራት ቀና ነው። በቆጂ ስንሄድ መጀመሪያ አርጎውን ጎንፎውን አለ። እዛ ላይ በጣም ይሄ ሳንደርስ ገና ነው፣ ሁሉ ሰው የሚጀምረው የአትሌቶቹ ሀገር ነው። የእውነት በቆጂ የእውነት የአትሌቶች ያትሌቶች ሀገር ነው ነው ሚያስ ብለው ቢከስ፣ ተመልካቹ፣ ተሳታፊው ሩጫው ከባድ ነው። ስለዚህ በቆጂ ላንድ ስኬፑ በጣም ደስ ይላል። ብዙ ተራሮች አሉ፣ እዛም ተራራ ይወጣል። ልዩ የሚያደርገው ሌላው ካምፒንግ ነው በቆጂ ስለዚህ ፕሪ ኢቨንቶቹ ላይ ተራራ መውጣት ይኖራል። ካምፒንግ አለ። ከዛ በላይ ግን ዩ ፊል በደንብ የአትሌቶቹ ከተማ እንደሆን እሱን አይነት ትልቅ ስሜት አለው በቆጪ። ከሱ ቀጥለን አርባ ምንጭ እንሄዳለን። ዶርዜ ሳይሆን ዶርዜን አልፈን ሀይክ እናደርጋለን። በጣም ደስ የሚል ቦታ ነው አርባ ምንጭ። አረንጓዴ ሆነሽ ቆይ አርባ ምንጭ ነው ዛ አረንጓዴ ከተማ ነው። እሱን ነው መጠበቅ የምንፈልገው። ሞስት ኢንቫይሮንመንት ፍሬንድሊ ሬስ ነው አርባ ምንጭ የምናደርገው የዚህ ሲሪስ መዝጊያ ነው። ስለዚህ አርባ ምንጭም ሃይኪንግ ይኖረናል። ከዛ ላይ የአሳው ሌኮ አካባቢ ባርቤኪ ናይት ይኖረናል። ከዛ በኋላ ውድድሩ ነው። በቆጂ ግን መዝጊያው ስለሆነ አራቱንም ከተማ የሚሮጡ ሰዎች አራቱንም ከተማ የሚገልጽ ሜዳሊያ አብሮ ይወስዳሉ። ስለዚህ እሱን ማጠናቀቂያችን አይ ሆፕ እሱ ነው ትልቁ ሽልማት። በተለይ ሎንግ ዲስተንስ ለሮጡት አራቱንም ከተማ እያዞሩ የሚሮጡ አሉ። እስካሁን ሁለቱን የሮጡ ሰዎች አሉ። ሶስተኛ፣ አራተኛ እያል እንሄዳለን። እኛም እንደ ታላቁ ሩጫ በየከተማው በየ ሬጅኑ ብዙ ጓደኛ እያፈራን ነው እዚህ ካሰብኩት በላይ የውነት ናፍቆን ምን መጣ ነው ይመስለኝ አሁን በቆጂም እንደዛ ነው አርባ ምንጭም እንደዛ ነው ለእኛ ብዙ ጓደኛ ብዙ ማህበረሰቡን መድረሳችን ማስተዋወቃችን አገራችንን ኢትዮጵያን ይህ ትልቅ ነገር ለእኛ ያድርሰን ለሱ ስለ በቆጂም ስናወራ ስለ አርባ ምንጭ ስናወራ ሁለቱም የራሳቸው የሆነ በጣም ደሰስ የሚሉ ወይም ደግሞ ልናያቸው የሚገባ ሀብት አላቸው በቆጂ ሁላችንም እንደምናውቀው በጣም በአለም ላይ የገነኑ በርካታ ኢትዮጵያውያን አትሌቶች የወጡባት የአትሌቶች መፍለቂያ ከተማናት። ያንን ማየት ታሪካዊ አትሌቶቻችን ወይም ደግሞ በጣም በኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያላቸው አትሌቶቻችን የወጡበትን ያደጉበትን የተማሩበትን ማየት ለሌሎችም አርያ መሆን የሚያስችል ነገር አለው እና እሱን ከማድረግ አንጻር በቆጂ እንሂድ እንጎብኝ እላለሁ። አርባ ምንጭ ደግሞ የታወቀች ናል በተፈጥሮ አብቶ የታደለች እጅግ በጣም ውብ ተፈጥሮ ያላት ከተማናትና አርባ ምንጭ የሚኖረን ቆይታ ጥሩ እንደሚሆን አምናለው። ኑ ጎብኙ፣ ሀገራችን እወቁ፣ አሳውቁ ማለት እፈልጋለሁ።